ሰላም አሌይኩም ረህመቱላሂ ወበረካቱ ድንኝ ትክብራችሁ የኢትዮ ቻናል ቤተሰቦቻችሁ፣ እንዴት አላችሁ? ደህና ናችሁ ወይ? በያላችሁበት በዓለም ዳርቻ ሰላማችሁ ብዙ ትረፍ ይበለልን። እና እስኪ ማሚ ሰላም ይበላችሁ እና ዛሬ ማለት ነው ለቁም ነገር ነው የመጣ ነው። ሰላም አሌይኩም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ያለ ሰላምዝነት የለያችው ስራ፣ ጤና እንዴት ይዟችኋል? ከሙቀት ጋር እንዴት ናችሁ? እንዴት አላችሁ? ሁላችሁም ቪዲዮ ሼር እያደረጋችሁ አበረታቱን ማለት ነው። እንቀጥላለን እና እንግዲህ ያው ሰሞኑን አብዛኞቻችሁ የሚጠየቁት ጥያቄ እዛ ሀገር መታችሁ ያው በስደት ዓለም እየሰራችሁ ባሎቻችሁን ከግማሽ መንገደዳችሁ የተጣላችሁ አላችሁ እና እዛ ሀገር መታችሁ ለእሱ ገንዘብ ቢያንስ ሲከራከራችሁ የበላዊ ብላ የራሱ ጉዳይ ብላችሁ የምታዩት ልጆች አላችሁ። ደግሞ መሀል እየሰራችሁ እንዳለ ከቤተሰብ ምክንያት የተጣላችሁ ቢያንስ በራሳችሁ ገንዘብ ሰርታችሁ ያቤት እንዴት ነው ልዩነቱ? ከመሀል ተጣላችሁበት በላይ ይካፈላል ወይስ እንደሰራችሁ አጠቃላይ ስትመጡ ይካፈላል የሚለውን እና ያለን ማለት ነው። እና እናንተ ልጆች አብዛኞቻችሁ እዛ ሀገር መታችሁ፣ አንዷ እንግዲህ እህታችን ወደዚህ ወደኛ ሀገር ያለችው ቢያንስ አስራ ምናምን አመት ለፍታለች፣ እንግዲህ አስራ ሶስት አመት ለፍታለች ቢያንስ ከዚህ ከግማሽ መንገድ መሰለኝ ቢያንስ አምስት አመት ምናምን እንዳለው ተጣሉ። ከዛ በኋላ ቤቷን ገዛች፣ በራሷ ስም ገዛች፣ አበጃጀች። ከዛ በኋላም ሲከራከራት ሲከራከራት ያው እንግዲህ ሙሉ ገንዘቡን ሰጥተዋለች። እንግዲህ የራሱ ጉዳይ ይብላው፣ ያው የበላይ ነቀው ብላ ነው መሰለኝ እንግዲህ ሁሉን ቤቷን አስረክበች። ምክንያቱም በቃ እሱ ጋር አልከራከርም እኔ ስደት አለም ለፍቻለሁኝ። እሱ ጋር ክርክር አይገባኝ ምናም በማለት አለ በማለት ፈታዋለች። እና ተባቱ እንግዲህ ግማሹንም ለማድረግ በቃ እኔ እንጃ ብቻ እንዴት እንዳረጉት ያ ልጅ ሚስቴ ናት አለ። ግማሹን ክፍልፍል ተደራረጉ ምክንያቱም አልተከራከረችም እሷ። ቢያንስ እዛ ሀገር መታችሁ ወዳው እንደተፋታችሁ መታችሁ። ምክንያቱም የለፋችሁበት ምክንያት ስደት አለም እዚ ሀገር ስትሄዱ እዛ ሀገር ስትመጡ ብዙ ነገር አይታችሁ ነው የምትሄዱት፣ እና በምክንያቱ ነው የምትሄዱት። አልፎላ እዚህ ሀገር ሀብታም መሆናችሁ አይደለም የምሄዳችሁት። እና ያንን ተከትላችሁ ባልን አምናችሁ ማለት እንግዲህ ኒካዬን በቤተሰቦቻችሁን ስም አድርጋችሁ ብትሰሩ አሪፍ ነው። ምክንያቱም ቤተሰቦቻችሁ ስም አሁን እናቴ ፊት ላይ ስትከራከር ምን አረገች መሰለች? እዛ ስራ አንድ አስር አመት ምናምን ለፍታ እዚህ ሲመጣ በቤተሰቦቿ ስም ነው ያረገችው። በእናቷ ስም ነው ያረገች ከዛ በኋላ ሲመጣ ሚስቴ ናት። ስትመጣ ማለት ነው እሷ ሚስቴ ናት፣ ሚስቴን ስጡኝ አለ። ስታገባ ስትፈታ ከርመሃል እንግዲህ። አንዱ አንድ እንደዚሁ ማለት ነው የብዙዎቻችሁ እንደዚህ ጥያቄ እሱ ሲያገባ ሲያፈታ ሲያገባ ሲፈታ ኑሯል። እንግዲህ እሷ በስደት አለም እየሰራች ነው። ስትመጣ ሚስቴ ናት፣ ንብረት አለኝ አለ፣ የጋራ ንብረት አለኝ አለ። ከዛ በኋላ እሷ ደግሞ በሷ ምንም ገንዘብ የለ። ግን እናቴ ተጠቂያ ጫታለች። እሷን ትመልስላችሁ። እንግዲህ እዛ ሀገር መታችሁ የራሱ ጉዳይ የበላ ብላ እምትሉትም እስቲ እናቴ ትመክራችኋለች። ምክንያቱም የስደት ዓለምን ስንት እንደለፋች እሷ ታውቃለች። ስንት እንደለፋችሁ በሷ እረዳለሁኝና ቢያንስ ያው እንግዲህ ገንዘብን የምጥሉት ልጆች ባልሆነ በተልካሽ ምክንያት ገንዘባችሁ የሚጠፋ ልጆች እንግዲህ እናቴ ትነግራችኋለች ማለት ነው እና እዛ ግን መጥተው ቢያንስ የራሱ ጉዳይ ብሎ የሚጥሉት ገንዘብ አለ። አንኛቱ ወታችን አሁን እሷ ባሏ ነፍሰ ጡር እንደሆነች ነው አሉ ስልኩን የዘጋባት። ነፍሰ ጡር እንደሆነች ነው ስልኩን የዘጋባት ዘጋ። ሲዘጋ አግብቶ ነው አለች። አግብቶ ነው ብላ ተበሳጨች። ወለደች። መሸማ የሆነ የለም። ወልዳ ልጇን ለቤተሰብ ላከች። ለቤተሰብ ስትልክ ደግሞ ቤተሰቦቹና ቤተሰብ አመፃ መጡ። እኔ ውስጥ ያለው እኔ ውስጥ ያለው ማለት ነው ከዛች ልጅ ለማን ሰጡ? ለባል ቤተሰብ ሰጡ። ለባል ቤተሰብ የሰጡ የእሷም እናት አላህ ረህመት እና ሞታባታለች። ለባል ቤተሰብ ሰጡ። አሁን እሷ ልጅቷ ያለችው ባል ቤተሰቦች ጋር ነበረ። መጨረሻ ወይ ሚስትህን ያዙ ወይም ፈታልን ብለው ቤተሰብ ሲይዙት እፈታለሁ ሚያለ ሲፈታ ደግሞ ምን አደረገ መሰላችሁ? እኔ ብዙ ጊዜ የምነግራችሁ ነገር ቤት ስትሰሩ ሆነ ቦታ ስትገዙ ሆነ ቤተሰቦቻችሁ ይጨመሩላችሁ ምላችሁ አንድ ምክንያቱ ይሄ ነውና ልጅቱ ቤት ሲሰራላት ቦታ ሲገዛላት ቤተሰብ። ከዛ ቤት አለን ተብሏል። ያንን ቤት በስሙ ነው በእሷ ስም የለም በስሙ ነው ተከራከሩ። ምንም ያው እንግዲህ ቢከራከሩም ሊያገኙም አልቻሉም። ቤቱን እንደቀማት ቀረ። መቶ ሺህ ብር ስጣት ተብሎ ያን መቶ ሺህ ብር ነው መሰለኝ አሁን ወደ እሷ ሊያስተላልፍ ያለው እና አሁን እሷ እህታችን ናት። የወንድሜ እናቱ ልጅ ናት። እንግዲህ አሁን እሷ ማለት እህታችን ማለት ነው። እና እንደዚህ አድርጋ ተመልክቶ አሁን እሷ ከ13 ዓመት አልፏታል አሉ። እህቷ እዚህ አለች፣ በጣም ተናደድ ያለች። ስለ እሷ ሲነሳ በጣም ታለቅሳለች። እህቴ በስደት ላይ ባልቀረች እህቴ እንደዚህ ሆና ባልቀረች፣ እንደዚህ እያለች እህቷ በጣም ነው የምታለቅሰው። እና አብዛሃኞቻችሁ ሳታቁበት የሚያልቅባችኋላችሁ። እና አሁን እሷ ወንድምን የመሰለ ወንድሞች አሏት። እህቷ አለች፣ ታላቅ እህቷ በሉ፣ አባቷ አለ ሂዱና እንደዚህ እንደዚህ ቦታ ልንገዛ ነው፣ እንደዚህ እንደዚህ ቤት ልንሰራ ነው። ሂዱና አጋዙ ሊቤት ልኖሮ ያን ቤት ባልተወሰደባት ነበር። አሁን ተመልከቱ፣ ሁለት ነጥብ አንድ ነጥብ የማይገኝ ህጋዊ ቦታ ቤት አስወስዲያ መቶ ሺህ ብር ብቻ ናት። እንግዲህ ያች ለሻይ የሚሰጣት ማለት ነው እንግዲህ ሰቡ። እና ይህን ያክላለ ደግሞ አንዳንዶቹ አሁን ስለ እኔ ማሚ ያነሳው ጉዳይ ደግሞ እኔ እኔ በየላኩለት ነበረ መጨረሻ የሚያው የማይሆን ሆነ አገባ ሰማሁኝ ተውኩት። ማለት ነው ተውኩት። አገባ እንዲገባ ሚስቱን ይዟል። ስንመጣ ሽማግሌ ሲያወጣ ሲወርድ ቤተሰቦችን እየፎገረ ምንም እያለ ካሉበት ሀገር አፈናቅሎ ወደ ሌላ ቦታ አድርሶ ነበረ እና ያንን ያንንም ሽማግሌ አውጥቶ አውርዶ ነው ያንን ሀምሳ ሺህ ብር ሰተች ተፋች እያለኝ ማለት ነው ያው። ለእሱ አይከፈው ለምንም በሌለበት ነው ያገኘው ያንን ብር ማለት ነው። አልሐምዱላህ ረብል ዓለሚን። ሰው ደና ከሆነ ደግሞ ሰርቶ ያገኘዋል። ተከራክረው ነበር። ከሱም በላይ ክርክር ተከራክሯል። ያው በህግ አልተያዝንም እንጂ በሽማግሌ በደንብ ነው የተከራከረው። እንዲሁም ሞግዜት ይዞ ማለት ነው፣ ግን ሀቁን ይዞ ነው። ሀቁን ይዘው የሸሪ አዳኞች እራሱ አልቀሩም ሲመጡ ማለት ነው። እና ሀቁን ተረግጠው በሀቁ መሰረት ነው የፈረዱልን። እኔም ያው የእሱ ኒካ ይዤ ስለነበረ ለኒካው ነው እንግዲህ ያንን ሀምሳ ሽብር ስጭ የተባልኩት እንጂ በሰራሁት ነገር አይደለም እሱ ሚስቱም ባያገባ ኑሮ ኒካ ወንድ ነበር። ግን በእሱ ኒካ ነው የሄድኩት። አልፈልግም ስል እሱ ፈልጋለሁ አለ። ማግባቱም ደግሞ ተረጋገጠ። ያው አምሳ ሽብር ሰጭ እንዳክደት አልኩ። ሰጠው ቃረ እሱ ግን ቢሰ እሱ የለውም ምንም ይሰጠኛል። እና ያን ሰጠው፣ ተላቀቁ። አልሀምዱሊላህ ረብል ዓለሚን ዋናው ነገር የማይሆን ሰው በጊዜ ሲላቀቁት ነው። የሚሆንም ስ ደግሞ ጨምድዶ መያዝ ግድ ነው። አሁን አብዛኞቹ እንደምሳሌ ተጋብተው በራሷ ስም አለ ቤት፣ እዛ ያው አገባች እዙ እንዳለች ማ ቤት አላት። ተጋቡ ቤቱ ብዙም አልተበጃጀ። እዛ ስትሄድ ያው እንግዲህ እዛ ስትሄድ ያው አበጃጀችው። ያ ቤት ስትገቡ የኔ ቤት ነው አይገባውም ብላሻለች ማ መጀመሪያ ስትጣጣፊ፣ ይሄ ቤት የኔ ነው ይሄ ቤት እዚህ ቤት አይገባም ብላችሁ ተዛጽፋችሁ ከዛ በኋላ ስደት አለን ትሄጃለች የሰራሽ እያበጃጀሽ በቃ ሙሉ ነገር ታበጃጀለሽ። ያ ቤት ከሦስት መቶ ከአራት መቶ ሺህ በላይ ታወጭበታለሽ። እና ያ ቤት ኋላ ይሄ ባላይሆንሽ ይችላል። ምንድን ነው ያ የኔ ቤት ነው አይካፈለኝም፣ አትይም። ምክንያቱም ያ ቤት አበጃጅ ተሽዋል። አልበስር ሆነሽ አበጃጅ ተሾ እንዳለ ያው ግምት ከፋይነሽ ማለት ነው። የቤቱ ሙሉ አይገባም፣ ግን የተበጃጅበት ያስተካከለበት ይገመታል። ያ ግምት ለሁለት ከፋይ ነው። የብዙ ጥያቄ ስላጠየቃችሁ ማለት ነው። ቤቱን ይካፈለኛል ብላችኋል። ቤቱ አይካፈልም፣ ግን ግምቱን ነው ከፈ ተካፋይ ናችሁ ማለት ነው። ምክንያቱም ኮርኒስ አወጃችሁ፣ ቢያንስ 400 500 ሺህ ታወጣችሁ። ግማሹን ያው የሁለት ወጪ ነው ማለት ነው። ግምቱን ከፍለሽ እንዲላቀቅ ነው የሚደረገው እንጂ ያ ቤት ያው ሙሉ ለሙሉ ለሱ ነው እና ጎረቤት ላይ የተደረገ ነገር ነው። አዎ እና በስምሽ ካለ አሁን ከሄድኩኝ ብዙ ዓመት ሆኗታል። እኔ ወንዶችም እንኳ አልፈርድም። ኑ ቶሎ ባሉባችሁ ሰዓት ስለማትመጡ ማግባት ግዴታ ነው። ለምን እስከ አስራ ሦስት ዓመት አስራ ሁለት ዓመት ድረስ ጠበቃችሁ? በዚህ ሰዓት ኑ ቶሎ፣ በቃኝ ብቸኝነት ሰለቸኝ፣ ኑ ቶሎ ሲላችሁ እናንተ ደግሞ መስራት ትፈልጋላችሁ። በዛ ሰዓት እሷ ገጣሚ ያገባል እና ብስጭት ያገኛችኋል። ትናደድ ያላችሁ ዙሪያችሁ ደግሞ ስትመጡ እኮ ከባል አትዘሉም። ብታገቡም ደግሞ የልጆቻችሁን አባት እሱን የመሰለ ባላት ታገኙ ትችላላችሁ። እና አሁን እሷ አገባ ተበሳጨው ከአንድ አመት በላይ ተናደድኩ ነው ነገር አለች። አሁን እሷ እየሰራች ነው፣ እሱ ሚስቱን ይዞ ቁጭ ብሏል። እንግዲህ ይሰቡት። አሁን እሷ የሆነ የምትሰራው ነገር ካለ ይከታተላታል። እየተከታተለ አሁን እሱ ያለው ማለት ነው። ለምን የሱኑ እስካልተፋታይ ድረስ የኔ ከወረቀቱ እስካልተላቀቀ ድረስ እያያት ነው። ምን እንደ የምትሰራ ቸክ ያደርጋል። ከዛ በኋላ የጋራይ ነው ይላል፣ ይይዛታል፣ በህግም ያገኛታል። ግን እሱ አግብቷል እና እሷ የጋራ ማለት የጋራ ማለት አይችልም አይ እንደዚህ አይነት ህግ የለም። ህጉ ዝም ብሎ ነው አሁን እሱ አግብቷል እሷ የምትሰራውን ይካፈላል እሱ ስላገባ አይካፈልም አይባልም። እና የምትሰሩትን ነገር እንደዚህ ቀድሞ አግብቶባችሁ ከሆነ እናንተ ገንዘባችሁን እንዳታበካክኑ በስርዓት በምታውቁት በእናታችሁ ወይም በአባታችሁ ስም ማድረግ አብዛኞቻችሁ ደግሞ በወንድም እያደረጋችሁ በህትም እያደረጋችሁ። ብዙ ገንዘብ እየተቀማችሁ በስምንት ዓመት ዘጠኝ ዓመት አስር ዓመት፣ ኧረ ብዙ አሉ። የአስራ ስምንት ዓመት የሚያለችኝ አለኝ እንደዛ ድረስ በወንድማቸው አድርገው የተዘረፋው ልትበሉ አሉ እየካዷችሁ ማለት ነው። እና እናት አባት ካለ በእነሱ አድርጉ። አድርጋችሁም ፈጠን ብላችሁ መምጣት አለባችሁ። ካልመጣችሁ ግን ያ ነገር እነሱ የሆነ ነገር ቢሆኑ ወላሂ ትበላላችሁ። የእነዛ ወንድሞቻችሁ እህቶቻችሁ ጥሩ ሰው ናቸው የምትሏቸው የጋራችን ነው ብለው ነው የሚይዟችሁ። ማንም ከይረኛ የለም። እንደ ጥሩ ሰው ነው ከ የምትሉት ራሱ እኔ እንጃ፣ አሁን ላይ ሀገሩ ተበላሽቷል። እኔ ወዲያው እንዲመጣሁ ሚኮ አይ እንዴት እንደዚህ ነበር ምናምን ብዬ ሰው ሳማክር፣ አይ አንቺ ገና ጥሬ ነሽ አልበሰልሽም፣ ስትበስሊ ስለ ሀገሩ ሁኔታ ታየዋለሽ አለኝ። ያንኛው ሰውዬ ግን መቼም አረሳውም፣ እውነቱን ነው። እና እናንተ እዛ ስትመጡ የድሮ ሰው ይመስላችኋል እንጂ የድሮ አይደለም፣ ሁሉም ተገልብጧል። ሁሉም ጥሩ ሰው የምትሉት መጥፎ ሆኖ ነው የምታገኙት፣ ገራም የምትሉት ክፉ ሆኖ ነው የምታገኙት፣ እና የቸር ሰው የምትሉት ደግሞ ስስታም ሆኖ ነው የምታገኙት እና አገሩ ግልብጥብጥ ብሎ ነው የምታገኙት፣ የሀገሩ ሰው ማለት ነው። እና ገንዘባችሁን ወቁበት ነው አሁንም መቼ የምንላችሁ ማለት ነው። ኒካ እያላችሁ በኒካ ሆናችሁ የምትሰሩትን ነገር እየተከታተላችሁ ነው። ኒካ ያሌላችሁ ደግሞ ባለፈም ነግሬያችኋለሁኝ። የኒካ ወረቀት ከሌላችሁ በጓደኛ ነው ወይንም ደግሞ ጨኛ ነው ብላችሁ የምታሰሩት ደግሞ እሱ ያው የጉልበት ዋጋው ነው እንጂ በህግ ሁለት አይከፍላችሁም። የጉልበቱን ዋጋ ግን ይይዛችኋል ማለት ነው። አዎ ደግሞ ጥሩ ባል ከሆነ ልጆች አባት ከሆነ የምር ለምን ትፈቱታላችሁ? ለምን ጠብጠብ ላችኋል? ምክንያቱም ገንዘብ ይለያያል። ገንዘብን አትስሙ ማለት ሰውና ማለት ቤተሰብ አትስሙ የምር ነው። ምክንያቱም ባል ያለውን ውስጥ አሁን እንደው የተለወጠ እያየሁት የምር ነው። ቤተሰብ አብዛኛውና ቤተሰብና ባል አንዳንዴ ስታነጻጥሩት ማለት ነው ጥሩ ባልና ከክፉ ቤተሰብ ጥሩ ባል በደንብ ለውጥ ያዙ ያዙበት ጥሩ ቤተሰብ ክፉ ባል ደራሴ ይካፈላለሁ ስለሚል አንዳንድ እያስተዳደጋት ነው የሚሄደው እያስተዳደጋት ለምን የራስህ የምነው ስለሚለው ማለት ነው። ቤተሰብ ግን ያየ ነውእንዲ ከኔ የሚሰራ ላሳር ከኔ የሚለፋ ላሳር ነ። በዛ ሰዓት መሐመድ በእኔ በአሁኑ እድሜ ሆኖ ቢሆን እስካሁን የት በደረሰ። ግን አልሐምዱላህ ረብ ልዓለሚን ሁሉም ነገር ለበጎ ነው ብለን እንውሰደው፣ እንጂ መሐመድ ዝህን እድሜ ሆኖ ቢሆን ጥሩ ነበር። ግን አልሐምዱሊላህ ችግር የለም። ያለፈው አልፈዋል። ያ ሁሉ ግን እዚህ ህጋዊ ቤት ጥሩ ቤት እያለ ካርታና ፕላን ያለው ቆንጆ ቤት እያለ ተልካሻ ዝም ብሎ ትርኩስኩስ ያለ ሰው እንደው ገባ ብሎ እንኳን ለማየት የሚደብር ቤት የተገዛልኝ ራሱ ማለት ነው። ግን አልሐምዱሊላህ ችግር የለውም። እኔ ደግሞ ሽጬ ያው ተመጣሁኝ አለዋ ውጭ። አልሐምዱላህ ረብ አለሚን፣ ይኸው ደህና ቤት እየኖር ነው ትንፍስ ብለን ማለት ነው እና ቤተሰብ፣ የቤተሰብ ሰም እያያዛችሁ ብዙ ትዳራችሁን አታፍርሱ ወላህ ታፍርሱ። እኔ ዛሬ ነገ የምነግራችሁ ነገር እናት ያንችን አግብቼ አልኖርም። አባቴም ተው ማለት ወት ትችላላችሁ። ማመታችሁ እኮ ነው። እንደ እናንተ የተላመዳችሁትን ባል የልጆቻችሁ አባት ሊሆን ይችላል እና አይ እኔ ልጆችን አላስለቅስም። አይ እኔ የተላመድኩት ባል እሱ ይሻለኛል ማለት እኮ አለባችሁ። እናንተ ከሱ ጋር የሚያጣላችሁ ነገር ከባላችሁ ጋር የሚያጣላችሁ ነገር ጫት እየቃመበት ከሆነ ሲጋራ እያጨሰበት ከሆነ ሺሻ እያጨሰበት ከሆነ እየጠጣበት ከሆነ እየሰከረ የሚመጣ ከሆነ እንደዚህ አይነቱን ማቆም አለባችሁ፣ ቶሎ ብላችሁ ገንዘባችሁ እንዳይጠፋ ማለት ነው። ግን ቦታ እየገዛ ቤት እየገዛ እንጨት እየገዛ እያስተካከለ እያለ በመካከል አሁን ምሳሌ አሁን ሰሞናዊ የሆነ ወሬ ሰምቻለሁኝና ቦታ ይገዛል፣ እንጨት ይገዛል፣ ቤት ይደለደላል። ስራ ላይ እያሉ ቤተሰብ ተፋቱ ብሎ የሚገባበት አጀንዳ አለ። በጣም ያስጠላል፣ ወላ ያስጠላል። እንደዚህ አይነትን ቤተሰብ እጭ እኔ ወላሂ፣ ቪዲዮ ምናልባት የሚሰሙ ልጆች ማለት ነው፣ ተው ማለት አለባችሁ። ቤተሰቦቻችሁ ቤተሰቦቻችሁ፣ ወላ እኔ እነግራችኋለሁ በኮሜንትም፣ ትክክል ነች ነው እንጂ አንድ መጥፎ ንግግር የተናገረኝ የለም። አላህ ይስጥልኛል፣ ያኮርልኝ። አሁንም ቢሆን ቤተሰቦቻችሁ የሚሰማችሁ፣ ትዳራችሁን አታፍርሱ፣ የምትወዱትንና የምታከብሩትን የሚወዳችሁን ባል አትጡ ነው የምንላችሁ። እና አንቺም እናንተም ደግሞ ምናልባት ባሎቻችሁ ያገቡባችሁ እህቶቻችን በውጭ ሆናችሁ የምትሰሩ ንብረታችሁን በቤተሰቦቻችሁ አድርጉ እንዳትከፈሉ ማለት ነው። እና እነሱ አግብተው እናንተ እዛ እየለፋችሁ እየማሰናችሁ ገንዘባችሁ እንዳትበሉ እንግዲህ፣ ያው እንዳረዝምባችሁ፣ ክፉም ሚስት አለ ደግም ባላለ፣ ክፉም ባላለ ሁላችሁም ተሳስባችሁ ያው እንግዲህ ራሳችሁ ጋር እየተያያችሁ ባልሽ ማለት አባትሽ፣ እናትሽ፣ ወንድምሽ ሁሉም ነገር ሊሆን ይችላል እና ራሽ ጋር እየተመካከርሽ ህይወትሽን ለውጪ ማለት ነው። ወደ ሀገራችሁ መርገባቸሁ ወደ ሀገራችሁም ቶሎ ያስገባል። ላይክ ሼር እያደረጋችሁ እንዳይርዝባችሁ። ቀጣዩ ደግሞ እንገናኛለን። መርሃባ። እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት ስር አስቀምጡ ማለት ነው። እንመልሳለን ደግሞ ብዙ ላይክ ያገኘውን ያው ምልስ እናደረጋለን። ደህና ሆኖላይ